ሰላም ውድ የአለት ትዩብ ተከታታዮች እንደምናላችሁ ከሆሳና ከሰዓት እስከ ሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ስራዎች አከናወነ የሚሉትን አጠራርገን በትናንት መርሃ ግብር አቅርበናል። በስነ ፍጥረት ሶስተኛ ቀን እንዲሁም በእኛ ሁለተኛ ቀን የሆነችው በማክሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ስራዎች ሰራ? ማክሰኞ የጥያቄ ቀን እየተባለች ትጠራለች። ለምን የጥያቄ ቀን ተባለች? ከኛ ምን ይጠበቃል? የሚሉትን ሌሎችም ጥያቄዎች አካቶ መምራችን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 እየተመለከትን እንቆያለን ማለት ነው። ሕማማት የሚለው ቃል የተወሰደው ከግዝ ቃል የወጣ ነው። ሐመ ማለት ታመመ ማለት ሲሆን ሕማማት ሕመሞች፣ መከራ፣ መስቀል የመስቀልን መከራ የምናስብበት በቀጥታ እንግዲህ፣ የመስቀል መከራ ስንል የሚገናኘው ክብር ምስጋና ይግባውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የመስቀል መከራ፣ እኛን ለማዳን ከተቀበለው መከራ ጋር ይሆናል ማለት ነው እሁድ የሆሳዕና ስንብት ከተደረገ በኋላ እስከ አርብ ሰሮተዝ ወይም ስንብት ድረስ ያለው ሰሞነ ሕማማት በሚለው ውስጥ ይጠቃልላል። በሰሞነ ሕማማት ሶስት ነገሮች ናቸው የሚከወኑት የምናስበው የ5500 ዘመንን የሰዎች ሕይወትና ኑሮ ምን እንደሚመስል ከድህነት ጋር የተገናኘውን ጉዳይ ታነሳለች። ያ የጨለማ ዘመን ነበር፣ ዓመተ ፍዳ፣ ዓመተ ኩነኔ ይባል ነበር። በዛ ዘመን መስቀል አልነበረም፣ በዛ ዘመን ቡራኪ አልነበረም፣ በዛ ዘመን ድህነት አልነበረም። ፍጹም የነፍስ ድህነት አልተሰጠም ነበር። ያን የጨለማ ዘመን ታስታውሳለች። በቤተክርስቲያን ውስጥ የሚከወኑ ስርዓቱን የተመለከቱ ነገሮች በሙሉ ከቤተ መቅደሱ ውጪ ነው። መስዋዕት አይሰዋም፣ ጸሎተ ፍታት የለም፣ ካህናት ጥቁር ይለብሳሉ። የሀዘን ድባብ በአጠቃላይ የሚታይበት ሁኔታ ነው ያለው። ስለዚህ ያን ዘመን የአምስት ሺህ አምስት መቶ ዘመንን ክንውን ትነግራናለች። በአብዛኛው የነቢያቱ መጽሐፍቶች፣ የትንቢት መጽሐፍቶች ይነበባሉ። ሁለተኛው የክርስቶስን ህማሙን እና መከራው የምናስብበት ነው። ጥቅልል አድርጋ ቤተክርስቲያን አስራ ሶስቱን ህማማተ መስቀል የምናስብበት የክርስቶስን ህማም የክርስቶስን መከራ የምናስታውስበት የምናስብበት ከዛ ህማምና መከራ የምንሳተፍበት ሰሙን ወይም ሳምንት ነው ማለት ነው። ሶስተኛው እና የመጨረሻው የራሳችንን ኃጢአት የራሳችንን በደል እያስታወስን የምናለቅስበት የምንጸጸትበትና የምናዝንበት ነው። ስለዚህ ሰው በሰሞን ህማማት ወደ ቤተ ክርስቲያን ሲሄድ እነዚህን ሶስት ነገሮች እያስታወሰ ስርዓት አምልኮ ይፈጽማል ማለት ነው። በህማማት ሰሙን ያሉት እለታት እያንዳንዳቸው ስያሜ ያላቸው እንግዲህ የሆሳና በዓል ከተከበረ በኋላ ጠዋት ላይ ሁሉ ስርዓት ተፈጽሞ በህብረት የሚደረገው ፍትሃት ሁሉ ተከናውኖ ሰሮተ ህዝብ ከሆነ በኋላ ከተለያየን በኋላ ማለት ነው ወዲያውኑ የዕለት ሕማማት ስርዓት ይቀጥላል ማለት ነው። ምክንያቱም ቦራኬ የለም መስቀል መሳለም የለም፣ ከዛ በኋላ ከበሮ መምታት የለም። በቀጥታ ይቀጥላል ማለት ነው። ከዛ ከሌሊቱ ጀምሮ ምንባባቱ ሁሉ በተለይ በግብረ ሕማማት ላይ ተቀምጦ እንደምናገኘው አገልግሎቱ በዛው ይቀጥላል ማለት ነው። ሁለተኛው ማክሰኞ ነው። አይሁድ አሁንም ምክራቸውን ቀጥለዋል። እቺ ማክሰኞ አንደኛ የጥያቄ ቀን ትባላለች። ለምንድን ነው የጥያቄ ቀን የተባለችው? እሁድ ለት የቤተ መቅደስ ውስጥ ገብቶ በሰራው ስራ ጥያቄ ተጠይቋል። ይህንን በመጽሐፍ ተጽፎ እንደምናነበው በመቅደስ ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሎች ወደ እርሱ ቀረቡና በምን ስልጣን እነዚህን ታደርጋለ? ይህንንስ ስልጣን ማን ነው የሰጠ? ይህንን ጥያቄ የሚጠይቁት ማክሰኞ እለት ነው። ጌታችን መድኃኒታችን የሱስ ክርስቶስ ይህንን ጥያቄ ሲጠይቁት መልስ መልሶላቸዋል። እንዲህ ሲል እኔም አንዲት ነገር ጠይቃቸዋለሁ፣ እናንተ ይችን ብትነግሩኝ እኔም ደግሞ የጠየቃችሁኝን ጥያቄ እነግራቸዋለሁ አላቸው። የዮሐንስ ጥምቀት ከወዴት ነበረች ከሰማይ ወይስ ከሰው አላቸው ይላል። ጥያቄው ከባድ ስለሆነ ዞር ብለው ተመካከሩ። ምን እንበለው? አይ ለምን ከሰማይናት አንልም? ከሰማይናት ካለንማ ለምን አላመናችሁበትም? የዮሐንስን ጥምቀት ይለናል አይ ከሰው ናት እንበለው። ከሰው ናት ካልን ደግሞ ዮሐንስን ብዙ ሰው ይከተለው ስለነበረ ሰዎች ይጠሉናል። ስለዚህ ምን እናድርግ? አይ ለምን አናቀውም አንለውም አሉ። አይሁድ ተመካክረው መጡና ከወዴት እንደሆነች አናውቅም አሉት ይላል። ክርስቶስ ምን አላቸው? እንግዲያውስ እኔም በምን ሥልጣን እነዚህን እንደማደርግ አልነግራቸውም አላቸው ይላል የማቴዎስ ወንጌል ምዕራፍ 2 ከቁጥር 23 እስከ 27 የጥያቄ ቀን ሲባል ጥያቄ እንዴት መጠየቅ እንዳለብን፣ ማንን መጠየቅ እንዳለብን፣ ጥያቄ የምንመልስ ሰዎች ደግሞ ጥያቄውን እንዴት ማዳመጥ እንዳለብን፣ እንዴት አድርገን መመለስ እንዳለብንም እየነገረን ነው ማለት ነው። ሌላው ክርስቶስን መጠየቅ ያለብንን ጉዳይም መጠየቅ ያለብን ሰዓትና ወቅት፣ እንዴት መጠየቅ እንዳለብን፣ ተረርተን መጠየቅ እንዳለብንም እየነገረን ነው ማለት ነው። ሁለተኛ፣ ይሄ ማክሰኞ ረጅም ስብከት ስላስተማረ ክርስቶስ የትምህርት ቀን ተብሎ ይነገራል። ስለዚህ በዚህ ቀን ለመንፈሳዊ ትምህርት ጊዜና ቦታ መስጠትን ያስፈልጋል፣ በዓሉን ስናስብ ወይም ዕለቱን ስናስብ ማለት ነው። ምእመናን እነዚህን ትምህርቶች በተለይ በዕለቱ እንድታዩቸው ከፈለጋችሁ እነዚህ የማቴዎስ ወንጌል ምዕራፍ 21 ከቁጥር 28 ጀምሮ፣ የማቴዎስ ወንጌል ምዕራፍ 25 ከቁጥር 46 ጀምሮ፣ የማርቆስ ወንጌል ምዕራፍ 12 ቁጥር 2 የማርቆስ ወንጌል ምዕራፍ 13 ቁጥር 37 የሉቃስ ወንጌል ምዕራፍ 20 ቁጥር 9 የሉቃስ ወንጌል ምዕራፍ 21 ከቁጥር 38 ጀምሮ በጥቂቱ መጽሐፍ ቅዱስ ላይ ሰፍረው እናገኛቸዋለን። በሰሙነ ሕማማት ውስጥ ያሉት ዕለታት ታሪካቸውን፣ ምሳሌነታቸውን እያወቅን ብናከብራቸው ዋጋ እናገኝባቸዋለን። ግብረ ሕማማቱ ይነበባል በቤተ ክርስቲያን። ሁላችን በቤተ ክርስቲያን ተገኝተን ይህንን ሥርዓት እንከታተላለን ማለት ነው። እንግዲህ ስለነበረን ጊዜ ሁሉ እግዚአብሔር አምላክ ክብር ምስጋና ይግባው። በሰሞነ ሕማማቱ ወደ ቤተ ክርስቲያን ተጠግተን የሰራነውን ኃጢአት በማስታወስ የተደረገልን ውርታ በማስታወስ እንድናሳልፍ አደራ እንላለን ማለት ነው። መልካም የሰሞነ ሕማማት ጊዜ እንዲሆንላችሁና ለብርሃነ ትንሣኤ እንዲያደርሳችሁ እመኛለሁ። ይህ የተወደዳችሁ የአለትው ተከታታዮች በትምህርቱ በትብርቱ ሠላሳ ስልሳ መቶ እንዳፈራችሁ አልጠራጠርም። ያስተማረን የገሰጸን ዶክተር እግዚአብሔር ክብር ምስጋና ይገባው። እሱን ጠርተን እሷን ማንተዋትና እናቱ ወላዲተ አምላክም ትክበር፣ ትመስገን። በሌላ ፕሮግራም እስከምንገናኝ ቸር እንሰንብት።